አምላኬ ሴት ናት የምትል ፌሚኒስት አለች እዚህ ሀገር ላይ። ፍጥረቶች በአጠቃላይ ከየት ነው የሚመጡት? ከማህፀን ሴት። ስለዚህ የኔ ፈጣሪ ክብሩ ይስፋ። ሃይማኖት በጣም መመታት ያለበት አይዲዮሎጂ፣ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስብ። ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው። አንግሊ ታትስ ማይ ኦንሊ አንግሊ በመላ ዓለም የምትገኙ ውዴት ቤተሰቦቼ፣ እንደምናችሁ ሰላማችሁ ብዝት ይበል እያልኩ እንግዲህ ትኩስ ነገር ከዚህም ከዛም ለእናንተ ይመቻል ብዬ ያሰብኳቸውን ነገሮች እንግዲህ ይዤላችሁ መጥቻለሁ ማለት ነው። በመግቢያው ላይ እንደተመለከታችሁት እንግዲህ ያው ዘመኑ በጣም የተለየ በመሆኑ የተነሳ ሶሻል ሚዲያ የማያሰማን ነገር የለም። ይሄ ነገር በቃ ዝም ብሎ ችላ ተብሎ እንደ ልባቸው እንደዚህ እንግዲህ እንዲናገሩ የተፈቀደ እንግዲህ አካላቶች አሉ። ብዙ መናገርም አልተቻለም ኃይላቸውም ከባድ መሆኑ በጣም እየታየ ነው። በመጣም በሚገርም ሁኔታ ሶሻል ሚዲያው በተለይ እንደዚህ ትንሽ ነገሮችን እንኳን ሀሳብ ለመስጠት በምንሞክርበት ሰዓት እነሱ ተሯሩጦ ያስጠፉታል። በአሜሪካንም በየትኛውም ዓለም ላይ ያለ ደግሞ በእንደነሱ አይነት ጉዳዮች ላይ ያለ ነገር እንዴት ከባድ እንደሆነ ታውቃላችሁ። ለማንኛውም ግን እኔ አትሊስት ሰዎች ይሄን ነገር እያዩ ቤተሰቦቻቸውን ልጆቻቸውን ከዚህ ከክፉ ነገር እንዲጠብቁ በሚል ነው የማቀርበው። ብዙ መናገርም አልችልም፣ በጣም በሚገርም ሁኔታ፣ ምክንያቱም በቃ እንዳልኳችሁ ነገራችን በሙሉ ተሳስሯል። ስለዚህ እስቲ ታዩ፣ እዩና ለልጆቻችሁ፣ ለዘመዶቻችሁ በአቅራቢያችሁ ላሉ ሰዎች በሙሉ ይሄ ነገር ክፉ መሆኑን እና ወደፊት እንግዲህ ራሳችን መወጣት የምንችልበትን መንገድ እስክናገኝ ድረስ እንግዲህ ልጆቻችንን እንድንጠብቅ በሚል ነው የማቀርብላችሁ ማለት ነው። መልካም ጊዜ ይሁንላችሁ። ቀጥታ ወደ ፕሮግራሙ ልግባ። አይታችሁ የራሳችሁን አስተያየት ስጡ። ከወደዳችኋት የተለመደችዋን ላይክ አድርጉ። በዚህ ሰዓት ነው ላይክ መብዛት ያለበት። ኮሜንትና ላይክ አሁን ወሳኝ ነው ማለት ነው። ለምን ብዙ ጊዜ ሶሻል ሚዲያዎች የሚዘጉት ሰው ያየዋል እንጂ ላይክ አያደርግም፣ ወይም የሆነ ኮሜንት አይሰጥም። ስለዚህ እነሱ ወይም ሌሎቹ አካላቶች በይሄን ነገር የሚቃወመው አካል ያን ነገር ስለሚያበዛ ለተቃውሞም ለምንም ይመቻል ማለት ነው እና ይሄንን ተረድታችሁ እኔም አቀርበው ለሁላችንም የሚጠቅም ነገር በሚል ነው እንጂ አንድን ሳይድ ይዤ አይደለም። ስለዚህ ይህን አውቃችሁ ለቤተሰቦቻችን ስንል እንግዲህ ይችን ነገር ላይክም ኮሜንት ማድርጉበት እያልኩኝ ቀጥታ ወደ ፕሮግራም ልግባላችሁ። መልካም ጊዜ ይሆንላችሁ።

በርላ ሶሻል ሚዲያ ላይ የግል ታሪካችሁን ከማውራታችሁ በፊት ነገ እንደማትጸጸቱበትና እንደማታፉበት እርግጠኛ መሆን መቻል አለባችሁ። አንዳንዴ እራሳችን ባወራ ነው ታሪክ እራሳችንን የምንሸማቀቅበት ጊዜ አለ። ምነው ባላወራሁ ብለን እስክንል ድረስ ማለት ነው። እና ከማውራታችን በፊት መጀመሪያ እንደማንጸጸትበት እርግጠኛ መሆን መቻል አለብን። ማን ምን እንዲያደርግልን መጥተን እንደምናወራ አላውቅም። እግዚአብሔር የቅርብ አባት ነው። በነገሮቻችን ሁሉ እግዚአብሔር ከኛ ጋር እንዳለ ማመን መቻል በቂ ነው። ስለዚህ ከማውራት በፊት ወይም ከማውራትሽ በፊት ነገ እንደማትጸጸችበት እርግጠኛ ሆነ። መጽሐፍ ቅዱስ ላይ ከፍሬያቸው ታውቋቸዋላችሁ የሚል ቃል አለ። ዛሬ ምንድነው ነግራችሁ ያሰቡት? የምትከተሉትን ሰው ሲሪየስ አስቡበት። ሶሻል ሚዲያ ላይ በጣም የማይሆኑ የማይሆን ሰው ስለምትከተሉ የእነሱን ካራክተር እያዛችሁ ትመጣላችሁ። እና የምትከተሉትን ሰው በምንድነው መከተል ያለባችሁ መሰራት ፍሬውን ተመልከቱ። ሰውዬ አት ዘ ኢንድ ምንድነው ያመጣው? እና የማይሆን ሰው ፎሎ እያደረጋችሁ ወይ ደግሞ በጣም ሮንግ የሆነ አይዲያ የሚያስተላልፍ ሰው እየተከተላችሁ አት ዘ ኢንድ እንደነዚህ አይነት ሰዎች በእናንተው ትከሻ ላይ ይፈምሱና መልሰው እናንተን ይሰድባችኋል። ከዛ እንደገና እኛ አፈምሰን ምናምን እንትላላችሁ ነው አይደለም መጀመሪያ እናንተ ናቸው ያጠፋችሁት የምትከተሉትን ሰው እወቁ የአበሻ ኖርም ባህል ትራዲሽን የማያቅ ሰው የተከተላችሁ ከሆነ ነገ ባህላችሁን ትራዲሽናችሁን ተነስቶ ይሰድብላችሁ ሃይማኖት የሌለው ሰው የምትከተሉ ከሆነ ነገ ሃይማኖታችሁን ተነስቶ ይሰድብላችሁ ስርዓት የሌላት ሴት የምታፈምሱ ከሆነ ነገ ትነሳና ስርዓት አልበኝነትን ራቁትነትን ትሰብክላችኋል ስለዚህ መጀመሪያ የምትከተሉትን ሰው ማወቂያው መንገድ ደግሞ ምንድን ነው ፍሬያቸውን ተመልከት እንትና የምትባለዋ ቲክቶከር የምታፈራው ፍሬ እናንተ የምትፈልጉት አይነት ፍሬ ከሆነ እነሱን ፎሎ አድርጓል። ካልሆነ ቆርጣችሁ ጣሏል። እንትና የሚባለው ኢንፍሉዌንሰር ኢንፍሉዌንስ የሚያደርግበት መንገድ ከሃይማኖታችሁ፣ ከባህላችሁ፣ ከኖርማችሁ፣ ከአስተሳሰባችሁ ጋር የሚጋጭ ከሆነ ቆርጣችሁ ጣሉት። አይሆንም በቃ ብዙ ሰው ስለተከተለው አይደል። ወንድ ከሆናችሁ እንደ ወንድ ስትሪክትሊ ቫሉዋችሁን ወቁ። አበሻ ናችሁ፣ ኢትዮጵያዊ ናችሁ፣ ቫሉዋችሁን ወቁ። የምትከተሉትን ሰው ምረጡ። በምርጫችሁ አናገባምና እንወልድም የምትሉ ሴቶች ምንም አድረግ አይቻልም። ሁሉም ዘር አያፈራም። ፌሚኒዝም ደግሞ በዋነኝነት የቆመው ለእናንተ ነው። በተለይ መጥፎ ወንድ ሊገጥመኝ ይችላል ብላችሁ ከሆነ የማታገቡት እንዳታገቡ መጀመሪያ ታከቡ። ነገር ግን የሆነ ጊዜ ላይ ጤናማ ተዳርን መስርቼ መምራት እፈልጋለሁኝ ጤናማ ልጆችን ወልጄ ማሳደግ እፈልጋለሁ። ሰው እንደመሆኔ ሴት እንደመሆኔ መጠን ያለብኝን የቤተሰብ ኃላፊነት፣ የማህበረሰብ ኃላፊነት በጤናማ ሁኔታ መወጣት እፈልጋለሁ የምትይ ከሆነ ፌሚኒስቶቹ እና ፌሚኒዝም የሚያወሩት ኖረ በማጥሊያ ስሙ ፌሚኒዝም የሚናገረው ነገር በሙሉ አንቺ የምትፈልጊያትን ሴት ለመቅረጽ አይረዳሽም። ማጥላያ ተጠቀሚ ሴቶችን ከሃይማኖት ተቋማት መውጣት ነው። አንግሌ ይህን ቪዲዮ ማታ ሳየው በጣም ነው የተበሳጨሁት። እኔ እህቴ ጆርዲን በጣም ነው ማከብራት በጣም ነው መወዳት። ሀምሳ በመቶ ከእሷ ሀሳብ ጋር እስማማለሁ። ሀምሳ በመቶ ሀምሳውን ባልስማማበትም ማለት ነው። ይህን ቪዲዮ ካየው በኋላ ግን እውነት ነው ምልሽ ጆርዲ ንሳ ብትገቡ ብዬ አስባለሁ። ለምን መሰለሽ? ከእግዚአብሔር ጋር የሚጣሉ ይደቃሉ ይላል። የኢትዮጵያን ሴቶች ከሃይማኖት ክልሉስ ማውጣት ነው አቅዴ አላማ አልሻደት ጆርዲም፣ ሳቅሽ፣ በሀሳቡም ተስማማሽ። በቃ የልቤን የተናገረችው አይነት አክሽን አሳየሽ። ከማን ጋር የምትጠይ መሰለሽ ግን? ከሴት ጋር አይደለም ከወንድ ጋር አይደለም ወንዶችን አይደለም ለሚያናደርሹ፣ ወንዶችን አይደለም ለሚያበሳጨሽው፣ ሴትና ወንድ አድርጎ ሰማይና ምድርን ጨለማንና ብርሃንን ከፈጠረው ሁሉም በሚችለው በአንድ ቀን በዛን ሰዓት እያወራሽ ልሳንሽን ሊዘጋ የሚችለው ከተቀመጥሽበት መብረቅ አውርዶ ሊበታትንሽ ከሚችለው ከእሱ ጋር ነው የተጣላሽው። እችም ሴት በአምላኳ ላይ ትበሳጫለች። ሴት ሆና በመፈጠሯ ትናደዳለች። ወይም ደግሞ አንዳንድ ነገሮች አልሆን ያሏት ነገሮች ሊኖሩ ይችላሉ። ለምን እንዲህ አልሆነም ብላ ከፈጠራት ጋር ትጋጫለች ይመስለኛል። እና ብቻዬን ከአምላኬ ጋር ከምጣላ፣ ከፈጠረኝ ጋር ከምጣላ ለምን ሴቶችን ይዤ አልጣላም፣ በቡድን ብላ የተነሳች ይመስለኛል። የሀገሬ ሴቶች አስተውሉ፣ ወጣቶች አስተውሉ። የሚበጃችሁን ብቻ፣ የሚጠቅማችሁን ብቻ ምረጡ። ምድር ላይ ለምን መጣው? ለምንድነው ምኖረው? እንዴት ነው ምኖረው? ከዛ በኋላስ ምንድነው የሚጠብቀኝ? ከሞት በኋላስ ምንድነው ያለው? ምድር ላይ እየኖርኩኝ ምን ምንድነው ማድረግ ያለብኝ? እሚለውን ሴትም ወንድም አስተውለ ልንኖር የምንችልበት ዘመን ላይ ነው ያለ ነው። በጣም ክፉ ዘመን ላይ ነው ያለ ነው ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሊ

ፈርሳም ለአንዳንድ ወንዶች ሊጠቅማቸው ይችላል። ስትራክቸር ስለሚሰጣቸው ቢሄቪያቸው ማኔጅ ስለሚያደርግ ይኖ ሊጠቅም ይችላል ግን ለሴት ግን ኮምፕሊትሊ ካውንተር ኢንትዩቲቭ የሆነ አገንስት የሆነ አእምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው የማስበው። በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ። ቪዲዮን እንግዲህ እንዳያችሁት ነው። ከዚህ ቀደምም እንደዚህ እንደሆነ አንዳንድ ሳቢያቸው የነገርኳችሁ ጊዜ በፍጹም ማንም አላለሽም ምናም ስትሉ ነበረ፣ ፌሚኒስት ክርስቲያኖች። ስለዚህ ይህ ቪዲዮ ለእናንተ ነው። ሌሎችም ቪዲዮ ላይ ያላችሁን ኮመንት አሳውቁኝ በኮመንት ሴክሽን። ማይ ቲንግ ስ ደዘ ቢገር ፊሽ ትፍራይ። በጣም ትልቅ ችግር አለ በሴቶች ላይ እኩልነት ላይ መሰራት አለበት ልጆች አሁንም እየተደፈሩ ነው። ልጆች አሁንም ትምህርት ቤት መላክ ያለባቸው ሴት ልጆች በጣም ብዙ አሉ። በልጅነታቸው የሚዳሩ በጣም ብዙ ሴቶች አሉ። we have so many problems in ethiopia as it is so እዛ ላይ ፎከስ ማድረግ ይሻላል ወይስ ያለንን እሴት ካልቸራሊ ወይም ቢሊቫችንን ሪሊጂየስ ቪዩዋችንን እሱን አታክ ማድረግ ነው የሚሻለው? they literally said it አሁን ሰምታችኋል። ዲኮንስትራክቲንግ ደ ማይንድ አይምሯችን ለሃይማኖት ሃይማኖት ያላት አገር ነች ኢትዮጵያ። አዝ ዊ ነው አብዛኛው ክርስቲያን ነው ወይም ደግሞ ሙስሊም ነው። ስለዚህ እግዚአብሔር አለ የበላይ ፈጣሪ አለ ብሎ የሚታመንበት አገር ውስጥ መጥተው ሴኩላሪዝምን ማስፋፋት ነው። ስለዚህ ሃይማኖት ሳይሆን ሊገዛን የሚገባው ሴኩላሪዝም ወይም አለማዊነት እንዲገዛን፣ እሱን ነው የሚያስፋፉት። ከዛ ደግሞ የሃይማኖት እይታዎችን ከአይምሯችን ላይ ማጥፋት ይፈልጋሉ ማይ ኮስችን እዝ ክርስቲያን ሆኖ ሰው ፌሚኒስት መሆን ይችላሉ? ኢስ ሪሊ ሃርድ። የጆርዲን አይነት አስተሳሰብ ያለው ፌሚኒዝም ቢቀጥል ደስ ይለኝ ነበር፣ አይዲዮሎጂ ስለሆነ ማለት ነው። ግን አሁን ለምሳሌ ጌታን መቀበል ሰው እንዳለበት ሁሉ ልክ እንደዛ የዞርን ፌሚኒዝምን ተቀበሉ፣ ፌሚኒዝም ይሄ ነው፣ ፌሚኒዝም ያ ነው እየተባለ ክርክሩስ ለምን አስፈለገ? እነሱም ተጠያቂነት እንዲኖራቸው እንደ ኦርጋናይዜሽን ከሆነ የመንቀሳቀስ የፈለጉት ፖሊሲያቸውን ቢያስቀምጡ እይታቸውን ቢያስቀምጡና ተጠያቂነት ከተጠያቂነትም አያልፉም። ሰዎች የፈለጉትን ሰው ማግባት መብታቸው ነው፣ ወንድ የሆነ ወደ ሴት መቀየር ይችላል የሚባሉ የተለያዩ አስተሳሰቦችን ሶሳይቲው ላይ ማስረጽን ከፈለጉ ኦትላይን ያደረጉት ነገር ወይም ደግሞ መመሪያቸውን ማየት ይቻላል። አሁን ግን ምንም ታንጅብል የሆነ ነገር ያለ አይመስለኝም። አይዲያው ላይ ማተኮር ይሻላል፣ ችግሩ ላይ ያለውን ችግር መጋፈጥ ይሻላል ወይስ፣ እኔ ፌሚኒስት ነኝ፣ ፌሚኒስት አይደለሁም፣ ፌሚኒስትን ተቀበሉ፣ እንደዚህ አይነት ክርክር ስለምን አስፈለገ? እንደ ክርስቲያን ፌሚኒስት መሆን ኦልሞስት አዳጋች ነው። ኢትስ ኢምፖሲብል ኢፍ ዩር ቴሊንግ ሚ ዳት ሃይማኖትን ለማጥፋት ነው የምፈልገው ካላችሁ ይሄ በግልጽ እይታቸውን፣ ይሄ ራዲካል ፌሚኒዝምም አይደለም። የፌሚኒዝም የመጨረሻው ኤንድ ጎል ይሄ ነው ካሉ ክርስቲያን ሆኖ ፌሚኒስት መሆን በጣም ከባድ ነው። አሁን እንግዲህ እንደተመለከታችሁት ነው። ይሄ ነገር እንግዲህ የሁላችንም ኃላፊነት ያለበት ጉዳይ መሆኑ እየታወቀ ማለትም በቃ ስለ ሴቶቻችን ስለ ሴት እህቶቻችን፣ እናቶቻችን፣ ሚስቶቻችንና ልጆቻችን ሁላችንም ይሄ ነገር የሚያስጠብበንና የሚያስጨንቀን ስለ ሴቶች መጎዳትም ሆነ ሌሎች ነገሮች ሁላችንንም የሚያነጋግር መሆኑ እየታወቀ ነገር ግን አሁን ጊዜ ዘመኑ በጣም ስለተለወጠ ይህን ነገር ወደ ሌላ መስመር እየቀየሩት የመጡ በጣም ብዙ አይነት ሰዎች አሉ። እና እነዚህን ሰዎች መጠንቀቅ እና ለቤተሰቦቻችን ማሳወቅ፣ ልጆቻችንንም ከዚህ ከክፉ ነገር መሰወር የእኛ የሁላችንም ኃላፊነት ስለሆነ ነው እንግዲህ ይህን ነገር ያቀረብኩላችሁ። በተቻለ መጠን ነገሮችን አውቀው መማር አለባቸው። በተረፈ ግን እንዲህ ሃይማኖትን እስከ መጥላት ድረስ መድረስ በጣም የመጨረሻው እንግዲህ የዘቀጠ ነገር ይመስለኛል። እንግዲህ እናንተ ራሳችሁ የምትሉበት እንግዲህ አስተያየት ስጡበት እያልኩኝ ብዙ ባልናገር ይሻላል ወደፊት እንግዲህ እንቀጥል እስቲ ወንዶች ምን ይላሉ ወንዶች በእንደዚህ አይነት ጉዳይ ላይ ምን ይላሉ የተማሩ ሰዎች ምን ይላሉ የሚለውን ደሞ ደግሞ እስቲ ሰብሰብ አድርጌያለሁ እሱን ተመልከቱ ፌሚኒዝም አክቹዋሊ የሴትን ፌሚኒን ሚስት የመሆን አቅሟን የሚነጥቅ ከሆነ አልደግፈውም ፌሚኒዝም ተረተኛ አይደለም እናት የመሆን የሴትን ልጅ ዲፕ የሆነ ፍላጎት ሚያሳጣ ከሆነ ሃይጃክ የሚያረግባት ከሆነ በፍጹም አልደግፈውም። በፍጹም ፌሚኒዝም ለባል ሚስት ሰሚት ማረጓን አይ ታባቱ ሚያስብል ከሆነ ነው በፍጹም አልደግፈውም። ፌሚኒዝም ነርቸር እንዳታረግ ልጆቿን፣ ፌሚኒዝም ምናልባት እናት ሆና ከልጆቿ ጋር ታይም እንዳታሳልፍ ሙሉ ለሙሉ አንቺ ወጣይ ስሪ ለያራም ብሎ የተመቻቸ ሲቹዌሽን ላይ እንኳን የተሸነፈ ነገር እንዲመስላት እናትነት የሚያረግ ከሆነ አምናው ስፖርቲንግ ጋር ጋር በፍጹም ልደግፈው አልችልም። የምሬን ነው። አሁን ወደ ኋላ ተመልሰ የእኛን ሀገር ካልቸር ስትሄድ ለሚስታቸው የሚሞቱ ነው አይደል? ከክብር ጋር የሚገናኝ ነገር ነው። አይደለም ሴት ልጅ ተራ ስለሆነች ነው እንደ ታዲያ ወንድ ልጅ የሚሞትላት። የምሬ እንደ አባባልም እኮ ይባላል አይደል? አገር በአገር በሚስትና በሃይማኖት ነው ይላል አይደል? ድሮ ሰው ይማ ይጋደልሃል። ይህ ጄኑን የሆነውን ማስኩሊኒቲ የምታወጣውን ፌሚኒኒቲ እሱን ማሳጣት ነው። አሁን ሶ ፌሚኒዝም ወንዶችን የማዳከም ወይም ደግሞ ይሄ በቃ ምን አገባኝ አይነት ኤነርጂ ውስጥ የሚከታችሁ ከሆነ ቢኬርፉል ኬርፉል። እንደዛ አይደለም ፖይንቱ። ሶ አንድ በአንድ ላስቀምጡ። ፌሚኒዝም የመጀመሪያው ፌሚኒዝም ኮምፒቲሽን ውስጥ የሚከታችሁ ከሆነ ተጠንቀቁ። ሴቶች ኮምፒቲሽን ውስጥ እንዲከታችሁ መፍቀድ የለባችሁም። የምትወዳደሩ ከወንድ ጋር አይደለም፣ የምትወዳደሩ ከትላንትሽ ጋር ነው። ከተወዳደርሽም የምርን ወንድ ወንድምሽ ወንድ አባትሽ፣ ወንድ ምናልባት የምትወልጂው ልጅሽ ነው መሆን ያለበት ወይ እናት። ኢነሚስ ጠላት አይደለንም እርስ በርስ። ያን አይነት ኢነርጂ የሚፈጥርብሽ ከሆነ ፌሚኒዝም ፕሊስ ዶንት ፌሚኒዝም። ሌላው ይሄ ኢንዲፐንደንሲ ምናምን፣ ይሄ እኔ ራሴ ነኝ መብታለኝ ምናምን ኢንዲፐንደንት ነኝ ምናምን አይ ሃቭ ቱ ዱ ዚስ ምናምን አይነት ኢነርጂ ውስጥ ከቶ ከባህል ከሃይማኖት ተረዳኝ አይደለም ከአካውንታብሊቲ የሚያረቅሽ ከሆነ ቢኬርፉ የኢትዮጵያ ሴቶች ዝምታችሁ በስቷል። በፌሚኒዝም ሰበብ ሌዝቢያንነትን የሚያስፋፉ ሴቶች በዝተዋል። በመሰረቱ ማለት ነው ፌሚኒዝምን የሚያራምዱ ሴቶች ካያቸዋቸው ባምቡሌ በጓንጉ የሆነ ጋቢና ነው ያላቸው። በዛ ፊታቸው ወንድን ልጅ መሳብ ሲያቀታት ፌሚኒዝም ብላ ወደ ሌዝቢያንነቷ ትቀላቀላለች። አለቀ። ሃይማኖት አያስፈልግም ሴት ልጅ በሃይማኖት ውስጥ ነው የምትጨቆ ነው እያሉ እያስተማሩ ነገ ደግሞ ማለት ነው አልባቢውንልን ሌዝቢያንነት ብለው ይወጣሉ። አሁን በዚህ አለማምደው አለቀ ካያችኋቸው እኮ በቃ ማለት ይሄ ወንድ ጠልነትን ነው የሚያስተምሩት። እንዲ አረ መላ ሊባሉ ከሁን ው መላ ሊባሉ ግድ ነው። በጣም እየፈሉ ነው። በዚህ ይሄ በፌሚኒዝም ሰበብ ሌዝቢያንነትን ነው የሚያስፋፉት። እንዲ ምድረ የከክ ማንኪያ ፌሚኒዝም ኢሉሚናቲዝም ነው። ወደድሽም ጠላሽም ፌሚኒዝም ኢሉሚናቲዝም ነው። የእነ ጆርዲን ሐሳብ ወይም የፌሚኒዝም ኮንሰፕት እከተላለሁ ካልሽ መጨረሻሽ የሚሆነው ጸበል በየገዳሙ እየተጠመቅሽ ውጣቱ ጠያለሽ ካህን ማስቸገር ነው፣ ወይንም ደግሞ ወድ በየቸርቹ ለጸሎ ተሰልፈሽ የእነ ዩቹፋነ እግር እስተራፖ ማስያዝ ነው መጨረሻሽ የሚሆነው። የፍቅሪዝም እንትን ፈሳይ ቀር የምትጨርሽው። ምክንያቱም ፌሚኒዝም የጥልቁ ዓለም አሰራር እሳቤ ስለሆነ እየመረረሽም ዋጩ። ለምን መሰለሽ ወንድ እንድትጠያረብሻል። ለምሳሌ ጆርዲን እንዳለችው ወንድ ከሚደፍረኝ ድብ ይደፍረኝ ይሻላል። ወንድን በዚህ ደረጃ ልክ እንድጣይ ያረጉሻል። ከዛ ወደዚህ ዓለም ብትመጪ ሴቶች ውሻ እያገቡ ነው። ሴቶች ከፈረስ ጋር ግንኙነት እያረጉ ነው። ወንድ አንፈልግም ብለው ራሳቸውን በተለያየ በአድ ነገር እያረጉ ነው። ሰይጣናዊ ስራ ውስጥ እየገቡ ነው። ኢቭን ዶኔት ከተደረገ ስፐርም ባል አንፈልግም ልጅ ግን እንፈልጋለን እያሉ ዶኔት ከተደረገ ስፐርም ልጅ እየወለዱ ነው። ከዛስ ልጅሽን ማን ብለሽ ልጠሪው ነው? የአባቱን ስም ዶናቴ ዶነሬ፣ ምን ብለሽ ልጠሪው ነው? ልጅ ውስጥ ካደገ በኋላ አባቴ ማነው ብሎ ቢጠቅሽ ምን ብለሽ ልትመክሪ ነው? ምን አይነት ልጅ ልትሰሪ ነው? ያስ በዶኔት በተደረገ ስፐርም ያለ አባት ያሳደግሽው ልጅ ነገ ላይ ሲያድግ ምን አይነት ልጅ እንዲሆንልሽ ነው የምትፈልግ ምትጠብቂ ውስጥ? አየሽ ወደማትወጪው ሰይጣናዊ አሰራር ነው የሚከትሽ። ፌሚኒዝም ስለሴት ልጅ ጥቃት ማውራት ሌላ ነው። ስለሴት ልጅ ጉዳት ማውራት ሌላ ነው። ፌሚኒስት መሆን ሌላ ነው። ስፔሻሊ ኢትዮጵያ ውስጥ ያሉ ፌሚኒስቶች ጥያቄው አልገባቸውም። መነሻቸው ሌላ ነው። አሁን ሌላ ታሪክ ውስጥ ገቡ ይመስለኛል ድርቅ ብለው ነው ላለማመን እንጂ። የወንድ ችግርን ስለ ወንድ ችግር አዌር ነስ መስጠት ወንድ እንዲ ችግር አለበት ወንድ ኃላፊነቱን የተወጣ አይደለም ብሎ የወንዱን ነገር ማስተማር ወይም መግለጽ ሌላ ነው። ፌሚኒስት ደግሞ ሌላ ነው። ቪዲዮ ፌሚኒስት ለእንደዚህ አይነት ነገር ስፔሻሊ ሃይማኖት ባለበት ሀገር ላይ እስላም ክርስቲያኑ ፕሮቴስታንቱ በሚኖርበት ሀገር ላይ እግዚአብሔር አለ በሚባልበት ሀገር ላይ የትኛው መጽሐፍ ቅዱስ ወይንም ቁራን ሴት ልጅ በዚህ ደረጃ ልክ አያዋርድም። ስፔሻሊ የኦርቶዶክስ ነኝ። የትኛውን ቦታ ላይ የኦርቶዶክስ መጽሐፍ ወይም የኦርቶዶክስ ትውፊት በዩ መጽሐፍት ላይ ሴት ልጅ ስትዋረድ አላየንም አናውቅም። ይልቅ ዓለም ከዓለም ፍዳ ወደ ዓመተ ምሕረት የተሻገረው በሴት ልጅ እንደሆነ ነው የምናውቀው ጠረግረ ብላ ለተባለው አዳም ሴትን ልጅ በሰማንያ ፈርሞ ወንድ ሲያገባ ትልቅ ኃላፊነት ተሰጥቶት እንዳይርባት እንዳይጠማት ተንከባክባት እንዲያሳድግ ኢቭን ሶስቴ ሽማግሌ ተልኮ ምን አለው። ተብሎ ራሱ የምናገባችው ሴቶችን ኃላፊነት ወንድ ስላለበት ነው። ይህንን ኃላፊነት የማይወጣ ወንድ ካለ ተሰብስበን እናስተምረው። ሴት ለዛ ግን ዊዶኒዝ ፌሚኒዝም። ስለዚህ ወደድሽም ጠላሽም ፌሚኒዝም የጠልቆ ዓለም አሰራር እሳቤ ነው። ወደማትወጩ ታምር ውስጥ ነው የሚከትሽ። አለቀ። ስለዚህ ካሁኑ ወይ በስመ አብ ወይ በኢየሱስም ወይ ቢስሚላ ብለሽ ውጪ። አያስፈልግሽም ፌሚኒዝም። በእውነት ብዙ ማለት ይቻላል፣ ግን በቃ ያለን ጊዜ አጭር ነው። እንደገና ደግሞ ይሄ ነገር ብዙ ሲሪየስ ነገር ስለሆነ ሁላችንም በራሳችን እንወያይበት በሚል እንግዲህ አጠር መጠና አድርጌ ነው ያቀረብኩላችሁ። የሃይማኖት መሪዎች ምን ይላሉ? እስቲ ደግሞ የነሱ ደግሞ እንስማ ለትንሽ ጊዜ ሃይማኖት በጣም መመታት ያለበት አይዲኦሎጂ መሰበር እንደ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስብ። ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው። አንግሌ ታትስ ማይ ኦንሊ አንግል። ግን ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ ኢስ ጆስት ኦንሊ ናቸው ኢንጂ አክቹዋሊ አ ዌፐን አገይንስ ፎርምድ አ ዌፐን ፎርምድ አገይንስ ዊሜን ሴቶች ጠላት የሆነ ኢንስቲትዩሽን ነው። ራሱ አንዳች ነገር የሚሰብር ነገር ይሰባብርሽ እንዳልልሽ ተሰብረሽ አልቀሻል። ወገኖቼ ይህን ቪዲዮ በደንብ ኮፒ ሊንክ አድርጉልኝ፣ ደግሜ እላችኋለሁ ኮፒ ሊንክ አድርጉልኝ ብላችሁ ብላችሁ ደግሞ ከሃይማኖት ተቋም እህቶቻችንን ነጥለን እናውጣ። እህቶቻችን ደካማ ጎናቸው ሃይማኖታቸው ስለሆነ ደካማ ጎናቸው አዎ ሃይማኖታቸውን በቀላሉ ሃይማኖታቸውን አሳልፈው የሚሰጡ እንስቶች እኛ ኦርቶዶክሳውያን ባለማተቦች የሉን። እናንተ ፌሚኒስት በሚል አስተሳሰብ እህቶቻችንን እንደግፋለን፣ እንረዳለን በሚል አጀንዳ ሃይማኖት ጠል እንደሆናችሁ አሳይታችሁ ነው። የእኛ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሴት ምእመናን እንዲሁ በቀላሉ ሃይማኖታቸውን የሚተዉ ማተባቸውን የሚያላሉ አይደሉም። እንዴት ብትመዝኗቸው ነው የሃይማኖት መንፈሳቸውን እንሰብራለን ሴቶችን ከሃይማኖት እስራት እናወጣለን የምትሉት እናንተ የምትመሩትን ሴት እህቶቻችሁን አታውቋቸውም ማለት ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሴት ምእመናን በሃይማኖታቸው ጠንካራ፣ የአምላካቸውን በረከትና ረድኤት በተስፋ የሚጠብቁ እጅግ ብርቱ የሆኑ ሃይማኖተኞች ናቸው። እንዲሁ በቀላሉ እቤታችሁ ቁጭ ብላችሁ ኦርቶዶክስያን ባለማተብ ሴት ምእመናንን ማተብ የምታስበጥሱ ከሃይማኖት የምታወጡ ይመስላችኋል ይመስላችኋል ሴት አብዮት አስነስተው ፌሚኒስት ነው የሚጫወቱት። በደንብ ብንበረብራቸው አንደኛ ወይ አላገቡ ወይ አግብተው ፈተዋል፣ ወይ ከሴቶች ጋር ሌላ ግንኙነት አላቸው። ዝም ብላችሁ አብዮቱ ያስነሱትን ሰዎች ዝም ብላችሁ ቼክ አድርጉ፣ ጎግል አድርጉና ግቡና ከሊት ማናት በሉና ፈልጓት። ሶስት ሴት አግብታ ፈታለች ወይ ወንድ አይደለ ስለዚህ በወንዶች ፊት ሞገስ ያላት ተወዳጅ ተመራጭ ምርጥ የምትባል ሴት ማናት ካላችሁ ሰሜት የምታረገ የምትገዛ ስለዚህ ቼክ አርጌ ምን አይነት ሚስት ነኝ እኔ እኔ ሰዎችን በህብረተሰቡ ምናምን የተገለሉ ነው። በህብረተሰቡ በህብረተሰቡም አይቀበላቸውም ሲጀምር ምንም አንደኛ ምን እንደሚፈልጉ ራሱ አይታወቅም። ወንዶችን ከአብዮ በአብዮታቸው አስነስተው ጥለው ወንዶች ወንዶችን ሲጥሉ አብሮ ክርስቶስን ጥለውታል። መጽሐፍ ቅዱስ የሴት ራስ ወንድ ነው፣ የወንድ ራስ ክርስቶስ ነው ይላል። የክርስቶስ እግዚአብሔር ነው ይላል። ከዛ ሲባል ምን እንደሚፈልጉ አይታወቅም። ሰላም ለእናንተ ይሁን። ሁሉም ሰው ላይ የሚገባብ የማስበውን አንድ ቪዲዮ ልጋብዛችሁ። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት ማውጣት ነው። አንግሊ ዳትስ ማይ ኦንሊ አንግል ፌሚኒዝም ቢ ራሱ አይደለም የኔ አንግል ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም እንግዲህ እንደሰማችሁት እነዚህ የፌሚኒዝም ሙቭመንት አራማጅ እህቶች ምን እያሉ ነው? ሃይማኖት ቃል በቃል ማለት ነው መመታት ያለበት መሰበር ያለበት ነገር ነው። እህቶችን አሁን እንደ የምሰራው እህቶች ላይ አለች ከሃይማኖት ስርዓት ውስጥ እንዲወጡ ነው። ስለዚህ ሃይማኖትን እንዲተዉ ነው። ቅዱስ ጳውሎስ በመጀመሪያ የተሰሎንቄ መልእክቱ ምዕራፍ 5 ቁጥር 22 ላይ አንድ የሚናገሩ ቃል አለ። ይህ ምንድነው? ከማናቸውም አይነት ክፉ ነገሮች ራቁ ይላል። በቃ አለቀ። ያው ከዚህ በላይ ኢቪል ወይም ከዚህ በላይ ክፉ ነገር ሊገኝ አይችልም። በነገራችን ላይ ሴቶችን ከሃይማኖት ማስወጣት ነው ያለብን ሲሉ፣ በሌላ አማርኛ ምን እያሏችሁ መሰራችሁ? ለክርስቲያኖች በተለይ ከክርስቶስ ኢየሱስ መነጠል አለብን እያሏችሁ። ስለዚሁ ምርጫው የእናንተ ነው። ወይ ክርስቶስ ኢየሱስ ወይ ፌሚኒዝም። እህቶችን ወይም ህፃናትን ተጨቁኑ ብሎ ምናምን ሀሳብ መስጠት ወይም ድምፅ ማሰማት ጥሩ ነው፣ እዚህ ላይ መስራት። ይህንን ለመስራት ግን ፌሚኒስት መሆን አይጠበቅባችሁም። ፌሚኒዝም ይሄ ብቻ አይደለም ጉዳዩ፣ ጉዳዩን እንደምታዩት ከክርስቶስ የሚነጥን አጋንንታዊ ነገር ነው። ይቅርታ ይህን ቃል በቃል እንደዚህ ስላሉት ማለት እና፣ በጣም ጥንቃቄ ይፈልጋል። ክርስቲያን የተባራችሁ እህቶች ወንድሞች መስ እንደዚህ ነገር ውስጥ አትገቡ። እህቶች ግን ፕሊዝ ልትነቁና ከእንደነዚህ አይነት ሰዎች ጋር እንዳትተባበሩ በጣም ልትነቁ ይገባል። ሌሎቻችሁም ደግሞ ከሩቁ እኔ ልትጸየፉት የሚገባ አይነት ነገር ቢኖር አሁን ላይ እኔ አሁን እንደነዚህ አይነት ሰዎች የሚያራሙዳቸውን ነገሮች እኔ ልጆቻችሁን ጠብቁ። ሴቶች ልጆቻችሁን እህቶቻችሁን ከፌሚኒዝም ጠብቁ። በጣም አስጸያፊ ነው እና ጥንቃቄ ይፈልጋሉ። ላስተማሩን ቃለ ሕይወት ያሰማል። በእውነት ጥሩ ነገር ነው የተናገሩት ማለት ነው። እውነት ሪያሊቲውን በዚህ ዓለም ላይ ያለውን ነገር ነው እንግዲህ ያስቀመጡልን ማለት ነው። ይህን ነገር ሁላችንም ተንገዝበን እንግዲህ ከእንደነዚያ አይነት ነገር መራቅ አለብን። ሴቶች እህቶቻችንን እንግዲህ አሁን ደግሞ ማጠንከር አለብን ማለት ነው። በየቦታው የሚሰማ ነገር ቶሎ መሸነፍ ሊመጣ ስለሚችል ይህን ነገር በስነ ስርዓቱ ቁጭ ብሎ ዲስከስ በማድረግ ማሸነፍ ያለባቸው ይመስለኛል ማለት ነው። ለማንኛውም ለዛሬ ያቀረብኩላችሁ ፕሮግራም ይሄን ይመስላል። ከወደዳችኋት የተለመደችዋ ላይክ አድርጉልኝ። ኮሜንታችሁ ሀይላይን ቀድሜ እንደነገርኳችሁ እንግዲህ ነገር ሲሪየስ ስለሆነ ከመመታቱ በፊት እናንተ ደግሞ እንግዲህ አግዙኝ ማለት ነው። በተቻለ መጠን ኮሜንታችሁና ላይክ ከበዛ ምንም ነገር ሊነካኝ አይችልም። አለበለዚያ ግን ያው እነሱ ኃይላቸው ከባድ ስለሆነ ያው እኔ ይህን ነገር ማቅረብም ስላለብኝ አቅርብ ያለው ቢመታም አይ ዶን ማይን፣ ግን ሁላችንም እንድናውቀውና እንድንጠነቀቅ በሚለው ነገር የምናገረው። በተረፈ በሚቀጥለው ጊዜ እስከምንገናኝ ደህና ሁኑ እያልኩ ለሰናበታችሁ ደህና ሁኑ። ወንድ መሆን በጣም ከባድ ነው። ሲምፕል ኤግዛምፕል ስጣችሁ። ሶ ላይክ በ23 ዓመት ምናምን ከዩኒቨርሲቲ ትወጣለህ። ከዛ የምታገባህ ልጅ እስከ 25 ዓመቷ 26 ዓመቷ ድረስ ማግባት ይኖርባታል። ትጠብቀሃለች። በጣም ጥሩ ልጅ ከሆነች እና የምር የምትወድህ ከሆነ ደግሞ ፕሮባብሊ እስከ ሰላሳ ዓመት ምናምን ልጠብቅ ትችላለች። እሱም በጣም ሬር ኬዝ ነው። ግን ኢማጂን አሁን አንተ ገና ከዩኒቨርሲቲ መውጣት ነው። ምንም ስለ ላይፍ የምታውቀው ነገር የለም። ቤተሰብ ነው ብር የሚልክልህ፣ አጎትህ ወይ ወንድምህ ነው ገንዘብ የሚልከው ናው ወተህ፣ ስራ መያዝ አለብህ። ቤት መከራየት አለብህ። ቤት ኦውን ማድረግ ከባድ ስለሆነ ስለዚህ ቤት መከራየት አፎርድ ማድረግ አለብህ። ወተህ ገብተህ የምትሰራው ስራ ያስፈልግሃል። ኤንድ ሙሉ ቤተሰቡን ሰፖርት ማድረግ መቻል አለብህ። እሷ የምትፈልገውንና ይሄ ዲዘርቭ አድርገዋለሁ ብላ የምታስበውን ላይፍ መስጠት መቻል አለብህ። አሁን ጥያቄው የሚመጣው እዚህ ጋ ነው። ስራ ባይኖርህ ታገባሃለች ወይ ነው አታገባ። ገንዘብ ባይኖር እጅ ላይ ታገባለች፣ አታገባ? ፕሮቫይድ ማድረግ ባትችል ታገባለች፣ አታገባ? በቃ አታገባ። ምክንያቱም ስ ናቹራል ዩ ሃቭ ቱ ቢ ፕሮቫይደር። ወይ እራስ በተቃራኒው ደግሞ እናስብ፣ ገንዘብ ባይኖራት አታገባት አለበይ ያ ኦፍ ኮርስ ላይኖራት ትችላል፣ ስራ ላይኖራት ትችላል። ፎርዛት ማተር ያልተማረች ሴት ታገባ ትችላለህ ፕሮባብሊ ያ ምክንያቱም ቱኬርስ ልታገባት ትችላለህ። ባትማር ታገባለች። ኖ አይዶንት ቲንክ ሶ ካለ ዩር ሶ ላኪ። እንደዛ ከሆነ ድለኛ ነህ፣ አይመስለኝም። ግን እኔ ገንዘብ ባይኖርህ በጭራሽ በጭራሽ እንዳታስበው ታገባኛለች ወይ ብለህ ራሱ እንዳታስበው። ምክንያቱም ኖ፣ አይሆንም፣ አታገባም። ከሆነ ኤክሰፕሽናል ኬዝ ለአንተ ስፔሲፊካሊ እሷ ካደረገችው በጣም እድለኛ ሰሆነ ግን፣ ሬር ኬዝ ግን ብዙ ጊዜ አይሰራም። ስለዚህ ስለዚህ ዩሃፍቱ ቢሰሟን የሆነ ሰው መሆን አለብ ማለት ወንድ መሆን ቀላል አይደለም። ስለዚህ ወንድ መሆን በጣም ቀላል አይደለም እንደምታስበው ቀላል አይደለም። ቶ ሌላውንና ስራ ማግኘት ቀላል አይደለም። ስለዚህ ዩ አር ፕሪቪሌጅድ ወንድ ስለሆንክ ነው እንደዚህ አይነት እድል ያለህ ምናምን ሰዎች ሲሉ እንዳሰማ ነው። አይደለም፣ ወንድ መሆን ከባድ፣ ግን ደግሞ ግዴታችን ነው ወንድ መሆን አለብን። ስለዚህ ወንድ ለመሆን ስሩ፣ ዶንት ጊቫፕ ተስፋ ትቁረጡ።